አዶልፍ ሂትለር ወይም ናዚዎች የሚጠቀሙት መስቀል መሳይ ምልክት፣ ብዙዎቻችሁ ጥያቄ አይምሯችሁ ውስጥ ይፈጠራል። ምልክቱ ምንድን ነው? ትርጉሙስ ምንድን ነው? ሚስጢሩስ ምንድን ነው በሚል ብዙዎቻችሁ ጥያቄ ፈጥሮባችኋል። ይህ ምልክት ተራ ምልክት እንዳይመስላችሁ። አልፎ ተርፎ በላሊበላ ውቅር አብያተ ክርስቲያናት ውስጥ ይህ ቅርጽ ይገኛል። በዓለማችን ላይ እንደሚታወቀው በርካታ ፊደላት፣ በርካታ ምልክቶች፣ በርካታ ቁጥሮች አሉ። እነዚህ ሁሉ የራሳቸው የሆነ ትርጉም አላቸው። ፊደል ዝም ብሎ አይቀረጽም። ምልክት ዝም ብሎ አይቀረጽም ቁጥሮች ዝም ብለው አይቀመጡም። የሚለው ዶክተር ሮዳስ እያንዳንዱ ቁጥር እያንዳንዱ ፊደል እያንዳንዱ ምልክት የራሱ የሆነ ፍቺ ያለው ሲል ያብራራል። ከምልክቱ ጀርባ ደግሞ የሚያስተላልፈው ረቂቅ ሚስጥራት እንዳሉ የስነ ፈለክ ተመራማሪው ዶክተር ሮዳስ ያነሳል። ታዲያ በዛሬው ፕሮግራማችን በምድራችን ላይ ካሉት በጣም ብዙ ምልክቶች መካከል ታዋቂ ስለሆነው የስዋስቲካ መስቀል እናወራለን። እነማን ተጠቀሙት በተለያዩ ብዙ ባህሎች በስፋት እንዴት ተገለጠ? ቅርጹ ምን ያመለክታል? ስያሜውስ ምን ይገልጣል? በተለያዩ ምሁራንስ እንዴት ተገለጠ? እንዴትስ ተመሰጠረ? የሚለውን በስፋት እንመለከታለን። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከ መጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሐሳባችሁን ኮመንት ላይ በማስፈር እንድትከታተሉ እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። ይህ ምልክት ጥንት በዩክሬን ጥቅም ላይ ይውል እንደነበርና እንደውም አስቀድሞ የነበረው በዩክሬን ነው የሚል ድምዳሜ እንደተደረሰ ጥናቶች ይጠቁማሉ። በተጨማሪ ሰባት ሺህ ዓመት ያሳለፈ በኢራን ተራራዎች በሚገኘው ላክማዛር በሚባል የድንጋይ ግድግዳ ላይ ይህ የስዋስቲካ መስቀል ቅርጽ እንደተገኘ ዶክተር ሮዳስ ተናግሯል። አስቡት የዛሬ ስምንት ሺህ ዓመት ማለት ነው። ሚስጥሩ ምን ይሆን የሚለውን ወደፊት የምናይ ይሆናል። ሌላው በሚገርም መልኩ የዛሬ 6000 ዓመት በቡልጋሪያ የሴራሚክ ሸክላ ላይ ይህ ምልክት መሳይ ቅርጽ ተገኝቷል። የዛሬ 6000 ዓመት ማለት ነው። እንደገና ከክርስቶስ ልደት በፊት 4000 ዓመት በመካከለኛው መስጦጦሚያ በምዕራብ ኢራን፣ በተለይ በሸክላ ላይ ተቀርጾ ይህ ምልክት ተገኝቷል። ስለዚህ ይህ ምልክት በጣም ጥንታዊ ምልክት እንደሆነ ክብሯን ተመልካቾቻችን ልታውቁ ልትረዱ ይገባል። እንግዲህ በዚህም አላበቃም። ቀጥሎ ቅድመ ልደተ ክርስቶስ ማለትም ከ2500 እስከ 1700 ቢሲ በሸክላዎች ላይ በተለይ ባርፓንስ ስልጣኔ ወይም የኢንዱስ ስልጣኔ በሚባል ጊዜ በማዕተቦች ላይ እንደነበረ ጥናቶች ይጠቁማሉ። ከክርስቶስ ልደት በኋላ ደግሞ ከህንድ በምዕራብ እስያ ወደ አውሮፓ እንደመጣ አንዳንድ ጥናቶች ያሳያሉ። በተለይ ቅድመ ልደተ ክርስቶስ በምናይበት ጊዜ ሦስት ሺህ ዘመን በክሬቴ ይህ ቅርጽ ተገኝቷል። ከክርስቶስ ልደት በፊት 550 ዓመት ቀደም ብሎ በግሪክ በሸክላዎች ላይ ታይቷል። በ760 400 ዓመት ቀደም ብሎ በሸክላዎች ላይ ግሪክ ውስጥ በስፋት ተገኝቷል። በዚህ ሳይበቃ ከክርስቶስ ልደት በፊት በግሪክና በጣሊያን በሳንቲሞች ላይ ይህ ምልክት ይቀረጽ እንደነበር ጥናቶች ይጠቁማሉ። በተለይ በምዕራብ እስያ ኢንዱሻ ሸለቆ በመስጴጦሚያ ይህ ምልክት በጣም ተስፋፍቶ ነበረ ድረ ክርስቶስ ደግሞ ከክርስቶስ ልደት ወዲህ ይህን ምልክት ስንፈልገው በዴንማርክ እናገኘዋለን። ከዛም አልፎ በጋናና አይርላንድም አለ። ጎልቶ የሚታየው ደግሞ በሀገራችን ኢትዮጵያ በላስታ ላሊበላ መስኮት ላይም የሚገኝ ነው። ስለዚህ በጣም ብዙ ሺህ ዓመታትን ያለፈ ምልክት እንደሆነ መረዳት ይገባል። ሆኖም ግን ጀርመኖች በተለይ ናዚዎች ወይም አዶልፍ ሂትለር ይህንን ምልክት በመጠቀም ወይም የናዚዎች አርማ በማድረጉ ምልክቱ ሌላ ስያሜ እንዲሰጠው ሆኗል። እንግዲህ አንዳንዴ ከስር ጀምሮ ላላጠናው ሰው፣ ላልመረመረ ሰው፣ ላላወቀው ሰው የአምባገነኖች ምልክት ሆኖ ሊታየው ይችላል። አሁን በምዕራቡ ዓለም ይህ የስዋስቲካ መስቀል እንደ መጥፎ ምልክት ወይም የአምባገነኖች ምልክት ተደርጎ ይታያል። በምስራቁ ግን እንዲህ አይታይም። ስለዚህ ክብሯን ተመልካቾቻችን አንድን ምስል ወይም አንድን ምልክት ስናይ መቼ ነበር፣ ያ ምልክት እንዴት ተሰራ፣ እነማን ሰሩት፣ የማን ባህል ነበር የሚለውን መጀመሪያ ሳናጠና አንድ ቪዲዮ ብቻ አይተን ድምዳሜ ላይ ከገባን በጣም ትልቅ ስህተት ውስጥ ልንወድቅ እንችላለንና በጣም መጠንቀቅ ያስፈልጋል። ለምሳሌ ቀስተ ደመናን ስናነሳ እግዚአብሔር ከኖ ጋር ቃል የተግባባበት ልዩ ምልክት ነው። ይህ ምልክት ለሰው ልጆች ሁሉ የተሰጠ ታላቅ የምህረት ምልክት ነው። ነገር ግን አሁን ግብረ ሰዶማያኑ ይህንን ምልክት በመውሰድ ቸው ምክንያት አሁን ይህን የቃል ኪዳን ምልክት መጠቀም እስክናፍር ድረስ አድርሶናል። ብዙዎቹን ነገሮች እንደዚህ እየጣልን እንደምንሄድ እምነት አለኝ ሲል ዶክተር ሮዳስ ግምቱን ያስቀምጣል። አክሎም ለምሳሌ ከዋክብትን መመርመር የበለጠ እግዚአብሔርን እንድናውቅ ያደርገናል። ምክንያቱም እያንዳንዱ ኮከብ የራሱ የሆነ መንፈሳዊ ሚስጥር አለው። ስለዚህ ያንን መመርመር፣ ያንን ማወቅ የበለጠ ወደ እግዚአብሔር ስለሚያቀርብ፣ ሰይጣን ደግሞ ተንኮለኛ ነው፣ ሌላ ስያሜ ሰጠውና እንዳይመረመር ያደርጋል እናም በቀስተ ደመና የሆነውም በስዋስቲካም የሆነው ይህ ነው የሚል እምነት አለኝ ሲል ዶክተር ሮዳስ ያብራራል። ለማንኛውም ግን አብዛኛው የዓለማችን ሕዝብ ይህንን ቅርጽ ስዋስቲካ ይሉታል። ቃሉ የሳንስክሪት ጥንታዊ ቋንቋ ሲሆን ትርጉሙም ለደህንነት የሚረዳ የሚል ፍቻ አለው። በተለይ ከህንዶች የተወሰደ ስም እንደሆነ ነው አጥኔዎች የሚጠቁሙት። ትርጉሙም መልካም ደህንነት ነው እንደማለት ሲሆን፣ አንዳንዶች ደግሞ መልካም ነገር ይሁን እንደማለት እንደሆነ ያነሳሉ። እነሱ ሱናስቲካ ይሉታል። በተለይ በሪግቪዳ፣ ያጁር ቬዳ በተባሉ ጥንታዊ ጽሁፎች ላይ ሲዊስቲ ቫቼነን ይላሉ። በሂንዱዝም ፊቱ ወደ ቀኝ ሆነው ወይም ክሎካይዝ የሆነው ስዋስቲካ የሚሉት በእነርሱ ትርጉሙ ፀሐይን፣ መበልጸግን፣ መልካም ዕድልን የሚወክልበት ምልክት አድርገው ከክርስቶስ ልደት በፊት ጀምሮ ይይዙት ነበረ። ሌላው ደግሞ ፊቱ ወደ ግራ የሆነው ደግሞ አንቲክሎካይዝድ ይሉት ነበረ። በተለይ ምሽትን ይወክሉበት እንደነበር ጥናቶች ያሳያሉ። ሌላው ከ1886 እስከ 1951 የነበረው የሜታፊዚክስ ተመራማሪ በተለይ በዓለም ዙሪያ ያሉ የተለያዩ ምልክቶችን በማጥናት የሚታወቀው ፈረንሳዊው ሬኔ ጎኖን ይህንን ምልክት የመስቀል ቅርጽ ብሎ ወስዶታል። በተለይ ቴርታ ጋማዲዮን ወይም የጋማዲዮን መስቀል ብሎ ወስዶታል። ምክንያቱም ስክሪኑ ላይ እንደምታዩት የቅርጹ ጫፍ ሶስተኛውን የግሪክ ፊደል ጋማን ስለሚመስል በአራት የጋማ ፊደላት የሚሰራ ነውና የጋማዲዮን መስቀል ነው ሲል ጽፏል። አራት ጋማን ስናጠላልፍ ይህንን ቅርጽ ይሰራል። በዚህም የጋማዲዮን መስቀል ይሉታል። ጀርመኖች ደግሞ ሃከን ክሩዝ ወይም የታጠፈ መስቀል፣ ማዕዘናዊ መስቀል፣ ቆልማማ መስቀል ብለው ወስደውታል። ሌላው አስገራሚው ደግሞ የግዕዝ ሰባት ቁጥርን ይመስላል የሚሉም አልጠፉም። እንግዲህ ይህንን ምልክት የተለያዩ አገራት በተለያዩ ጊዜ ከክርስቶስ ልደት በፊት ጀምሮ እስካሁን ድረስ ተጠቅመውበታል። በርካታ ተመራማሪዎችም በስፋት አጥንተውታል። ከተመራማሪዎች መካከል ይህ ቅርጽ ስነ ፍጥረትን እንደሚወክል የጻፉ በጣም ብዙዎች አሉ። በተለይ ከሶላር ሲስተም ጋር በማያያዝ ከፀሐይ ከጨ ጨረቃ ከኳክብት ከነፋሳት ጋር አያይዘው ያጠኑት የተመራመሩ በጣም በርካቶች አሉ። የመጀመሪያው የጋማዲዮል መስቀል ወይም ቴትራ ጋማዲዮን የሚለውን አይተናል። አሁን ደግሞ ከስነ ፍጥረት አንጻር ምን ትርጉም ይሰጣል? ጥንታውያን ሕዝቦችስ ይህንን ነገር እንዴት ተጠቀሙበት? ለምን ተጠቀሙበት? ምን አይነት ነገርን ተመልክተው ነው ይህንን ቅርጽ የሰጡት የሚለውን ጥናት ዶክተር ሮዳስ እንደሚከተሉ አብራርቷል። ፈረንሳዩ ሬኔ ጊዊኔን ቴትራጋማዲዮን የሚል ስያሜ የሰጠውና ከሰሜኑ ዋልታ እየተንጸባረቀች የምትመስለውን ፀሐይን ይወክላል የሚል ትርጉም ሰጥቷታል። እውነትም አስተውለን ስናየው ቅርጹ የሚሽከረከር ነገር ነው የሚመስለው በዚህም ዑደትን የሚያመለክት ነው በሚል ይህ ተመራማሪ የራሱን ትርጉም አስቀምጧል። ሌላኛው ትርጉሙ ደግሞ ፀሐይን ነው የሚመስለው ወደሚል እሳቤን ሄደው በተጨማሪም ደግሞ ፈጣሪን ይወክላል ይልና ፈጣሪ እንደሚመራ ያሳያል ሲል አስቀምጧል። እንዲሁም እንደ ጋማና ጂ ያሉ በተለምዶ የሚታወቁ ፊደላት በተለይ የዩኒቨርስን መሐንዲስ ወይም ፈጣሪ ፍጥረታት እግዚአብሔርን የሚያሳዩ ምልክቶች ናቸው ሲል በጥናቱ ጠቁሟል። ስለዚህ ጋማ ምልክቱ በተለይ እግዚአብሔር ፍጥረታትን ካለመኖር ወደ መኖር አምጥቶ መፍጠሩንና ስርዓተ ፀሐይን አጠቃላይ ዩኒቨርስን እንደሚመራ ሁለንተናን እንደሚመራ የሚያሳይ ምልክት ነው ወደሚልሳቤ ነው ከብዙ ጥናት በኋላ የሄዱት ስለዚህ የጥንቱ ህዝቦች ፈጣሪን ለመወከል ይህንን ምልክት አደረጉት ሲል ይህ ተመራማሪ አስደንጋጭ ጥናቱን አስቀምጧል ሌላው እንደ ሬዛ አሳሲ ጥናት ደግሞ የጥንት ህዝቦች የሰሜንን ዋልታ ወካይ አድርገው ተጠቅመውበታል የሚል ጥናት አስቀምጧል። ሌላኛው ጥናት የሩሲያው አርኪኦሎጂስት ገናዲድ አኖቬሽን ጥናት ሲሆን ይህ ተመራማሪ በተለይ የሽንታሽን ጥንታዊ ባህል የተለያዩ ምልክቶችን እንዳጠና ይታወቃል። ታዲያ ይህ ተመራማሪ እንደሱ እምነት ከሆነ ዩኒቨርስን ወይም ሁለንተናን የሚወክል ምልክት ነው የሚል ሐሳብ ነው የሚያንጸባርቀው። ይህ ደግሞ አልፋ ኡርሳም ወይም የሰሜን ኮከብ ተብሎ የሚጠራውን ኮከብ ማይከል አድርገው የሚሽከረከሩትን ኅብረተ ከዋክብትን ይወክላል ነው የሚለው። ስለዚህ ሰዎች ይህን ከተመለከቱ በኋላ ስነ ፍጥረትን መመርመራቸው እሙን ነውና እነዚህ ሰማያውያን አካላትን አይተው ይህን ምልክት ተጠቀሙበት ወደሚል ድምዳሜ መጥቷል። ሌላው እውቁ የሳይንስ ተመራማሪ አስትሮኖመር ካርስ ሳጋን ጅራታማ ኮከቦች በሚል በ1987 ባሳተመው መጽሐፉ ላይ ስለ ኮከብ ዘቦቱ ዘነብ የሚባሉትን ጅራታማ ኮከቦች ጅራታቸውን ሲቀያየሩ የሚፈጠር ምልክት መሆኑን ያነሳል። አብዛኞቹ መረጃዎች ያሳዩ የነበሩት የኮሜቱ ጅራት መቀየር ሲሆን፣ አንዱና የመጨረሻው ግን ያሳይ የነበረው የኮሜቱ ኒኩለስን ከኒኩለሱ የሚነሱ አራት የተቀለበሱ ነገሮችን ሲሆን እነዚህም ስዋስቲካን ይመስላሉ የሚል ሐሳብ ነው የሰጠው። በተለይ በቀደሙ ጊዜያት እንደታዩት ጅራታማ ኮከቦች ወደ መሬት ሲቀርቡ ከውስጣቸው የሚወጣው የጋዝ ጀት ጅራታቸው ሲሽከረከር ጋዞቹ ተቀልብሰው ሲታዩ በዓለም ላይ የሚታወቀውን የስዋስቲካ ምልክትን ይሰራሉ የሚል ሐሳብ ነው ሳጋን የሰጠው። ሌላው ቦብ ኮብረስ በ1992 ኮሜቶችንና የነሐስ ዘመን መጥፋት በተባለው መጽሐፉ ምልክቱን ከአንዲት ፌሳንት ከተባለች ወፍ ጋር በማገናኘት የጣቶቿ ዱካ ምልክቱን ስለሚመስል ከዚያ የመጣ እንደሆነ ይገምታል። ሌላው ሕንዶች ደግሞ ዘጠኝ ነጥቦች አሉት ይላሉ። ሰባቱ መግበተ ዕለታትን ይወክላሉ የሚሉት በተጨማሪም ሁለቱ ረደተ ወርና እርገተ ወርን ወይም የጨረቃን ምልዓተና ወይም የጨረቃን ምልዓትና የጨረቃን ጉድለት የሚያሳዩ ናቸው ይላሉ። ስለዚህ አጠቃላይ ይህ ስርዓተ ሰማይን የሚያሳይ ምልክት አድርገው የሚወስዱ ሕዝቦች አሉ። ይህም በጣም አስገራሚ ነገር ነው። ሌላው ጥንት በአሪዞና የአሜሪካ ነባር ነዋሪዎች በነበሩት በፒማ ማህበረሰብ ዘንድ የሷስቲካ አራቱን ጫፎች የአራቱ ነፋሳት አምሳል አድርገው ነው የሚያያቸው። በተለይ አራቱ ነፋሳት ይህንን መስቀል የመሰለ ቅርጽ ይሰራሉ ብለው ያምኑ ነበረ። ስለዚህ አራቱ ነፋሳትን የሚወክል የመስቀል ቅርጽን ይሰራሉ። እነዚህ አራቱ ነፋሳት ለመወከል የጥንት የአሜሪካ ነባር ማህበረሰቦች እንደተጠቀሙበት ጥናቶች ይጠቁማሉ። በተለይ ደግሞ ዋይኒ ሄልሸርብ የተባለ አንድ አጥኚ እነኚ ቅር ቅርጾች የሚሰሩት የኦሪዮንን ኮከብ ነው ይላል። በተለይ ኦሪዮንን ሁላችሁም ታውቁታላችሁ፣ ሰባት ደማማ ከዋክብት አሉት። በተለይ ደግሞ ቀለበቶቹ አልሚላም፣ አልሚታክ፣ ሚንታክ የሚባሉ ናቸው። እነዚህም የኦሪዮንን ቀለበት ይሠራሉ። ስለዚህ ሰዋስቲካ መስቀል የኦሪዮንን ቀለበት የሚሰራ ነው። ስለዚህ ጥንታውያን ህዝቦች ኦሪዮንን በደንብ በአግባቡ ስለተረዱት ነው ይህንን ምስል ወይም ይህንን ምልክት የተጠቀሙበት የሚል እሳቤ ያንጸባርቋል። እንግዲህ ይህ መስቀል መሳይ ምልክት ከኢትዮጵያ ማለትም ከላሊበላ ውቅር አብያተ ክርስቲያናት አንስቶ እስከ ህንድ አለፍ ብሎም ኢራንና ዩክሬን በተጨማሪ በአሜሪካ ነባር ህዝቦች ዘንድ የሚታወቅ ዝነኛ ምልክት ነው። ምንም እንኳን ይህንን ምልክት ከበርካታ ዓመታት በፊት ናዚዎች እንደ ምልክት ተጠቅመውበት ቢሆንም ትርጉሙና ታሪኩ ግን ይህንን ይመስላል። እናንተስ ስለዚህ መስቀል ምን አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮመንት ላይ እንድታሰፍሩ እየጠየቅን በቀጣዩ ጊዜያት ስለዚህ ምልክት የኢትዮጵያ ሊቃውንት ምን እንደሚያምኑ ይዘን የምንመጣ ሲሆን ለዛሬ ግን አበቃን። መልካም ጊዜን ተመኘን።